አንቺ ደብል ደንቆር፣ አሁን እችል ከሜዴ በፊት ግን የፅናት ገላ ቀይ ነው እንዴ? ትሰማኛለህ? ተሳስተህ። ከዚህ በኋላ እጅህን እኔ ላይ እንዳታነሳሽ፣ እሺ? አንድ ነገር ልንገርህ፣ ለአንተ ያለኝ ፍቅር ካበቃ በጣም ቆይቷል። አሁን የመጣሁት ለባ ከንክብኝ ለእያንዳንዱ ጊዜ ዋጋ ላስከፍለህ ነው። እሺ? ይሄን መቼም እንዳትረሳው። ከትዬ ሽጄ ለመንግስት ነው። እሺ? ሰጡ፣ ተው፣ በእናትህ የፈለግሽን ብቻ በቀጥታ ተናገርሽ። ተረጋጋ ሰምኛለሽ ከአንቺ ጋር ለአንድ ሰከንድ እንኳ መቀመጥ አልፈልግም። ለምን እንደሆነ ታውቂያለሽ? በጣም ስለምትቀፊ አፈን ዘጋሺ። ስለዚህ ከዚህ በኋላ ቤት ይዚ ነው አዳሚ ከዚህ ቤት ሰውጣ። ጫጫዋሽ ነበረ ግን ደግሞ ተመልሽ እንደመጣ ተናግረ ነበር። እኔ አንድ ነገር ልንገርሽ ከእሱ እወርነት ያንሽ ፈጣጣነቶች የሚያመድ ሴጣ ፅናትና ኪራ አሁንም ፈተና ገጥሟቸዋል። ተንኮለኛዋ ቤቲ በሰራተኛዋ በኩል የተላከላትን ፎቶ በማሳተምና ከዛም ለኪራ በመላክና በማስፈራራት ወደ ቤታቸው ተመልሳ ልትገባ ችላለች። በምትኩ ቤተሰቡ ምን እንደተፈጠረ ግራ ገብቷቸዋል፣ ተተረማምሰዋል። የኪራ ውሳኔ ምን እንደሆነ ግራ ጋብቷቸዋል። ሁላቸውም አምነው መቀበል ቢያቀታቸውም ኪራ የሆነውን ነገር በግልጽ መናገር ባለመቻሉ ግራ ተጋብተዋል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጉናት ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ዘት ተረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለው። እንግዲህ ጽናት ድራማ ክፍል አርባ ሁለትን የምናይ ይሆናል። ታዲያ ዛሬ ላይ ምን አዲስ ትዕይንት አለ? እስኪ ሁሉንም የምናይ ይሆናል። ሰራተኛዋ በታዘዘችው መሰረት በትክክል እንድትተገብር አሁንም በስልክ እየነገረቻት ነው። ሰራተኛዋን በበኩሏ በአስቸኳይ ገንዘቡን እንድታስገባላት እየጠየቀቻት ነው። ብቻ አንቺ ገንዘቡን አስገቢ እንጂ ሌላውን ለእኔ ተይልኝ እሰራላት አለው እያለች ነበረ፣ ጽናት ደረሰችባት። ከዛም ደርሸብሻለው፣ ዓይንሽ ሊወጣ ነው አለቻት። ታዲያ ጽናትም ምን እያወራሽ ነው? ማንን ነው የምትሰሪላት? እያለች ስትጠይቃት፣ አይ ልጆቼን እየተቆጣው ነው አለች በመርበትበትና ፍርሃት በተሞላበት ። ከዛም ልጅ የለኝም አላልሽም ወይ አንድነትም ታዲያ፣ የህቶቿ ልጆች ያሳደገቻቸው የራሴ ልጆች ብዬ ስለማስባቸው በጣም ሲያጠፉ እቆጣቸዋለሁ ብላ ነበረ የመለሰችላት፣ ያው በድንጋጤና ፍርሃት በታከለበት። ታዲያ ጽናትም ከተለየቻት በኋላ ጽናት ጽናት እየተከታተልሽ ነው፣ ግን ምን አይነት መንጋጋ ውስጥ እንደገባሽ አላወቅሽም። አሁንም እሰራልሻለሁ ነበር ያለችው። ፅናትም የሰራተኛዋን ሁኔታ ካየች በኋላ ወደ ውስጥ ገብታ ይች ሴትዮ ምን እየሰራች ነው? ግን ምንም የሰራተኛ ውዝ የላትም። የሆነ ነገር እያደረገች ይመስላል። ለማንኛውም ግን ጊዜ ይፈተዋል እያለች ብቻዋን እያወራች ነበር። ኪራም ምን ነው እዚህ ብቻሽን መቀመጥ አበዛ ሽሳ ሙሽርነት ተሰማሽ እንዴ አላት። ከዛም ደስ የሚል የፍቅር ጊዜ እንደሚኖራቸውና እሷን ስላገኘ በጣም ደስተኛ እንደሆነ እንዲሁም ደግሞ ከቤቲ ከሶሲ ከብዙ ነገር እንዳዳነችው እየነገራት ነው። እሷ ግን ይህንን ስትነግረኝ በውለታ እንጂ ፍቅር ይዞህ አይመስለኝም፣ እባክህ እንደዚህ አትበለኝ አለችው። ተንኮለኛዋ ቤቲም የፅናትን ፎቶ የእርቃን ፎቶ ማለት ነው በማሳተም ወደ ውስጥ ወደ ቤታቸው እንድትወረውር አደረገችው። ይህ ፎቶ በሰራተኛው አማካኝነት ለኪራ እንዲደርስ ነበር። ፎቶውንም አንስታ ለኪራ ሰጠችው። ኪራ ሲያየው በጣም ደነገጠ። ማን ነው የሰጠሽ? አለ። ማን እንደወረወረው አላወቅኩም፣ ንፋስ ነው የጣለው አለችው። እንኳንም አላወቅሽ ያለ ኪራም ባየው ነገር በጣም ነበረ እየተደናገጠው። ከዛም ከተቀመጠበት ተነስቶ ነበረ ፎቶውን ይዞ ወደ ውስጥ የሄደው። አንድነትም የኪራን ሁኔታ ከተመለከተች በኋላ ወደ አሁኑ ለቤት የደወለች ቤቲም ታዲያ የላከችውን የእርቃን ፎቶ አሳጥባ ለኪራ እንደላከችው እየነገረቻት ነው። ለዛ ነዋ እሳት የጎረሰው እያለች ነበረ። አንድነትም ኪራም ፎቶ ካየ በኋላ እረፍት ነስቶታል። ከዛም ለምንድነው የተጨናነቀው እያለችው ነው። ኪራም ታዲያ ሊነግራት አልወደደም። ይችን የመሰለች ቆንጆ ንግስት አግኝቼ እንዴት አድርጌ ነው ወደፊት ፍቅር ልሰጣትና ልንከባከባት የምችለው እያልኩ ነው አላት። እሷም ታዲያ እባክህን ይህን ያህል ውዳሴና ሞገሳት ታብዛብኝ ነበር ያለችው። ቤቲም በር ድረስ በመምጣት አንድነት እንድትወጣ ካደረገቻት በኋላ ፎቶውን አይቶ ምን አይነት ስሜት እንደተሰማው እየነገረችው ነበረ። እንደውም ይባስ ብሎ ፎቶዋን በአደባባይ እዘረዋለው አለች። ከማድረግሽ በፊት አስቢበት አለች። ታዲያ ቤቲም አደርገዋለሁ እሷ የኔን ፍቅር ስትበትን ምንም አልተሰማትም ነበር፣ አሁንም በአደባባይ እዘራዋለሁ እያለች መዛት ጀመረች። ከዛ እሱ የእኔ ጉዳይ አይደለም አይመለከተኝም፣ እዛው ራሳችሁ ጨርሱ፣ እኔ ግን የምፈልገው ብሩን አሁን እንድታስገቢልኝ ነው እያለቻት ነበረ። ቤቲም ታዲያ ይህንን ስራ በአግባቡ ካልተወጣሽ የቀድሞ ጎዳና እንድትወጪ ኖር ማደርግሽ እስከ ልጅሽ ድረስ እያለች መጥፎ ነገር እየተናገረቻት ነው። ሴትየዋ ግን እባክሽን ቤቲ አንድ ልጅ እንኳን አልወለድሽም፣ እባክሽ እንደዚ አትናገሪ እያለቻት ነው። ቤቲም ጭቅጭቋን ቀጠለች። ኬራ ተከሰተ። አንቺ እንዴት ምትደፍሪ ነው እዚህ መጣሽው? አላት። ልጅቷም ታዲያ ለንጉስም ንጉስ አለው ነበር ያለችው። ኬራም ሚስቴ ሳታይሽ አሁን ካለሽበት ዞር በይ እያላት ነው። ቤቲም ስንት ዓመት የለፋውበትን በአንዲት ገረድ ቀየርከኝ እያለችው ነው። አንድነትም እዛ ለምን እንደቆመች ምን ሆና እንደመጣች እየጠይቃት ነበረ። አይ እኔም አላውቃትም አንተን የምታውቅ መሰለኝ አስገባዋት አለችው። ሁለተኛ እንዳይለመድሽ ብሎ እሷም እየተንቀጠቀጠች ወደ ውስጥ ነበር የገባችው። ቤቲ ግን አሁን ላይ ፈጣጣና ረመን የሆና ስለተከሰተች ካለችበት እንድትርቅ ቢያደርጋትም እሷ ግን አሁንም በጭቅጭቋ ቀጠለችበት። እባክሽን ሚስቴ ሳት መጣ አለችው። አምስት አመት ሙሉ የገነባውት ፍቅር እድሜ ቤተሰቤ እያለች ብዙ መላምቶችን መደርደር ጀመረች። አላውቅልሽም አለና ገፈጠራት። ከዛም የጽናትን ፎቶ ሶሻል ሚዲያ እበትነዋለው፣ ገላዋ ቀይ ነው እንዴ አለችው። የዚን ጊዜ ኪራ አልቻለም በጥፊ ነበር የደረገማት። እሷም ታዲያ ለዚህ ጥፊ ነገ ዋጋ ትከፍልበታለህ፣ የጽናትን ገላ ማንም ሲሳለቅበትና ሲሳሳቅበት ገና ታያለህ ገና ብዙ ነው ማስከፍልህ እያለች እየፎከረች ነበረ። እሱም ታዲያ አንች እንግዲህ ለፖሊስ እጀን እሰጣለሁ አላት። ቤቲም በዚህ ምድር ላይ ምን ያስደስተኛል መሰለህ? የበላይነትን ለማግኘት የሚፍጨረጨሩ ሰዎች እያለች ነው እንግዲህ በመጥፎ ድርጊቷም ላለመሸነፍ ጥረት እያደረገች እንደሆነ እየነገረችው ነው ኪራም ታዲያ ከቤት ከተለየ በኋላ አንድነትን ገብቶ እያስጠነቀቃት ነበረ። ቅድም ስለተፈጠረው ነገር ስለመጣቸውም ስለ ፎቶም ጽናት መስማት የለባትም እያለ ነው። ነገር ግን ጽናት ይህንን ወሬያቸውን ሰምታ ነበረ። ወደሆን የተከሰተችው ምኑ ነው ማወቅ የሌለብኝ እያለች ጠየቀች። ከዛም ደነገጠ ኪራ። ታዲያ ጽናት በጠየቀችው ጥያቄ አንድነት ኪራ እኔ ራት ሰርቼ ላብላት፣ እስኪ ኪራ የሰራው ምግብ ታውቀዋለች አታውቀውም እየተባባልን ነበረ አንቺ የመጣሽው አለች ሰራተኛዋም ከዛም ኪራም እንደዛ እንደሆነ ነገራትና ወደ ሳሎን ተመለሱ ኪራም እየተጨናነቀ ባለበት ጉዳይ ናሆሚ እየጠየቀው ነበረ ኪራ ግን ሊነግረው አልወደደም አይ ደህና ነኝ ብሎ ከተቀመጠበት ተነስቶ ነበረ ትቶት ሄደው ኪራም ለመራዊት ከቤተሰብ ውስጥ አንቺ ብቻ ነሽ ለጽናት ልትጎጃት የማታስቢው መራዊትም ይህን ንግግሩን አላስጨረሰችውም። ልትጎዳት ባልሆነ ታውቃለህ፣ ድጋሚ ከሰበርካት የማትነሳ ነው የምትሆነው። ደግሞ ጽናት ቀድማ ፈርታ ነበረ እያለች ወቀሰችው። ከዛም ኪራ እባክሽ መራዊት፣ አንቺ ደግሞ ጸጸቴን አታብዢ አላትና ከተቀመጠችበት ትቷት ሄደ። ቤቲም ኪራን ካፌ ድረስ በመቅጠር ልታደርግ ያሰበችውን እየነገረችው ነው ወደ ቤቱ የማያስገባት ከሆነ የፅናትን ፎቶ ሶሻል ሚዲያ እንደምታውለው አስጠነቀቀችው። ምርጫው የራስህ ነው። ያንን የማታደርግ ከሆነ በቀጥታ ወደ ጉዳዩ ገባለሁ። እኔ ማድረግ ለምፈልገው ነገር ጥግ ድረስ እሄዳለሁ። ለማንኛውም በዚህ ሁኔታ ከአንተ ጋር ከቆየው የሆነ ነገር ሊፈጠር ስለሚችል መሄድ ይኖርብኛል አለችና ከተቀመጠችበት ተነስታ ልትሰመው እየቃጣች ነበረ። ኪራም ፈቃደኛ ስላልሆነላት ፊቴን አይደለም ገና ግሬን ትስማለህ፣ ቃል ለምድር ለሰማይ አለችና ትታው ሄደች። በሌላ በኩል ጽናት እየተጨናነቀች ነው። ምን ሆኖ ነው ኪራ ሰሞኑን ትቀይሮብኛል፣ ያጋጠመው ነገር አለ፣ እኔም ውስጤ ሰላም እየተሰማኝ አይደለም በማለት ለሰናይት እየነገረቻት ነበረ። ጽናትም ወደ ቤት በመመለስ ኪራ ምን ሆኖ ነው ምን አግኝቶት ይሆን እያለች ከነና ሆሜ ጋ እየተጨናነቀች ባለችበት ሰዓት አጅሬት ቤቲ ኪራን ተከትላ ወደ ቤት ገባች። ኬራ ልጃችን የገደለች ብንኳናት ለምን መጣች እያለች እየጠየቀች ነው። ኪራ ግን ቤቱ ከዚህ በኋላ የእሷ ነው አለ። ጽናት አልቻለች ጊዜ በጥፊ ነበረ እየደረገመችው ኪራን። ምልታደርግ ፍቅረኛ ተማታሽ አለች ቤቴም። ከዛ ቤተሰቡ እንዳለ ታወከ። አንቺ ጭራቅ ምልታደርግ መጣሽ? ቤቴም ታዲያ ፈጣጣናትና ያኔ ሰወጣ ሁላችሁም ደስ ብሏችሁ ነበር፣ የማልመለስ መስሏችሁ እያለች ይልቁንስ አሁን የባሌ ገላ ናፍቆኛል። አሁን ከሱ መሄድ ይኖርብኛል እያለች ተከትለው ሄደች። ጽናትም ወደ ሰናይት ቤት በመመለስ እንደዛ ደጋግሞ ሰብሮኝ እንኳን አሁን እሱ ላይ ያለኝ እምነት እንዳለ ነው። ምኑኝ ነው? ግን ይህን ለሰው ብናገር እብድ እንጂ ጤነኛ ናት አይለኝም። ቤቲ ግን እንደዛ ህይወቱን ሲኦል ካደረግሽበት በኋላ እጁን እየጎተተ ይዞሽ መጣው ምን ብታስነክ ይሆን እያለች ከራሷ ጋር እየተነጋገረች ነበረ። በኋላ ደግሞ ምናልባትም ቤቲን አፍቅሯት ቢሆንስ አለች። እረ ምን ሆኜ ነው? ምን አይነት ሀሳብ ነው የማስበው? በስማም አለች። ኪራም ስለሆነበት ነገር ብቻውን እያሰበ ባለበት ሰዓት አጀሬት መጣችና ጭራሽ እግሬን እሸኝ አለችው። እሺ ሶስተኛ እግር ሰራልሻለሁ ማለት ሰብሬ ዶሮ ጠባቂ አድርግሻለሁ አላት። ከዛ በኋላም ገና ዋጋ አስከፍልሃለሁ አለችው። እሱም ተናዶ ትቷት ወጣ። እሷም ታዲያ ጽናት እሰራልሻለሁ እያለች እየጮኸች ስለነበረ ሰራተኛዋ ጨዋታዋን ሰምታ መጣች። አንድነትም ቤት የጠራሽኝ እያለች ነበር የመጣችው። ቤት እየተኛልሽ እንዴ እቴቴ በይኝ አለቻት። እሺ እቴቴም እልታዘዝ አንድነትም ጽናት ስትይ ተሳስተሽ እንዳይሆን ብዬ ነው አለቻት። ስሟን ማን ጥሬ ያለሽ ሰው እሚልሽን ስም እያለች እሷ ላይ ዛቻና ማስፈራሪያ አወረደችባት። አሁንም ጎዳና ላይ እስከ ልጅሽ አውጥቼ እጥልሻለሁ። ታዲያ አንድነትም የወለድ አንጀት እባክሽ፣ እኔን እንደፈለግሽ ማድረግ ትችያለሽ፣ ልጅን ግን እባክሽ በልጅ አትምጭብኝ። አንቺም ነገ ትወልጃለሽ፣ እንደዚህ አይነት ቃል አትናገሪ እያለቻት ነው። ቤቲ ታዲያ በጣም እዚህ የሚያስደነግጥ ቃል ነበረ የመለሰችላት። አይደለም ልጅ እንስሳ እንኳን በወልድ ከአንቺ ልጅ አይስተካከልም ነበር ያለችው። አንድነት በዚህ መልሷ በጣም ደንግጣለች። እረ በስማም በይ፣ የሚሆነው አይታወቅም ብላታለች። በዚህ መልሷ ቤቲ በጣም ተበሳጭታ ስታብድ ተመልክተናታል። አንድነትም ወደ ኩሽኗ በመመለስ እያለቀሰች ነው። እባክህ አምላኬ ሆይ የልጄን ህይወት አስተካክላለሁ ብዬ አሁን ሌላ ስህተት እየሰራው ነው። ለልጄ ስል ጎዳና ወጣው፣ ሰው ቤት አየሁ፣ ስንቱን አየሁት፣ ብቻ ስንቱን ፈተና አለፍኩት። አሁንም እባክህን አምላኬ ሆይ በእኔ ጥፋት ልጄን አትቅጣብኝ እያለች እያለቀሰች ሳለ ጽናት መጣችባት። ልጄ የምን ልጅ አንድነትም ታዲያ ጽናትዬ መተሻል እንዴ? አለቻት። አዎ ቤቱ ደግሞ ተቆልፏል። ማን የቆለፈው? እቴቴ ናት። ማናት እቴቴ ቴቴ መተዋል እንዴ አለችና ጽናት የኪራ ናት ስለመሰለቻት በሳቅ ነበረ። አይ ቤቴ ናት አለች። ኦ እቴቴ ለመባል ደርሳለች አለች ጽናትም። ከዛም ምን ሆና እያለቀሰች እንደሆነ ደግሞ ልጅ ስላለች ልጅ አለች እንዴ እያለች አሁንም ማጥብቃ እየጠየቀቻት ነው። አንድነትም አዎ የቤተሰብ ልጅ እኔ ያሳደግኳቸው በሞግዚትነት ሁሉንም አውቀዋለሁ፣ የእናትነት ስሜቱን። ጽናትም ይህን ስሜት እኔም አውቀዋለሁ አለቻት። አንድነትም ታዲያ ይህን ስሜት አውቀዋለሁ ነው ያልሽኝ እንዴት? አለቻት። ነበረኝ በመድኃኒት እንዲወርድ አደረገችብኝ አለቻት። ከዛም ማነው እንደዚህ ያደረገብሽ ልጄን? የነጠቀች ዛሬ ደግሞ በፍቅሬ አላስኖር አለችኝ። አሁን እዚህ ቤት መታ ስትቀመጥኮ ምንም ያላደረገች ትመስላለች አለች። ምን እያልሽ ነው? ጽናት ቤቲ ናት እንዴ እንደዚህ ያደረገችው? አለቻት። አንድነትም አረ በስማም እንዴ ጽናት ታጋሽነሽ ነሽ። እኔ ቢሆን ልጅን ገድላብኝ ጉሮሮ አንበር ማንቃት አለች። ልጅ ሳይኖርሽ እንደዚህ የተሰማሽ ልጅ ቢኖርሽ ደግሞ ስሜቱ ይብሳል አለች። ለማንኛውም ግን ኪራይ ቲዶ ነው አለቻት። እሳት ለብሶ እሳት ጎርሶ ከቤት ወጥቷል። እንዴት እሳተ ገሞራ ከቤት አስቀምጦ እንዴት እሳት አይልበስ። መራዊትስ? አለቻት። መራዊት ከሆስፒታል እንደሄደች እንዳልተመለሰች ነገረቻት። ማለት ነው ምን አይነት ጨካኝ ናት? ለካ በመድኃኒት ልጇን ገላ አባታለች እያለች ብቻዋን እያወራች ሳለ የዛሬው ቪዲዮ ተጠናቋል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ።